ጤና ስጥልኝ ተመልካቾቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? አደንዛዥ እጾችን የሚጠቀሙ ወጣቶቻችን እንደበረከቱ እንደበዙ ታዝባችኋል። በተለይ የአደንዛዥ እጾችን በመርፌ የሚወስዱ ወጣቶች በርክተዋል። ይህ አደንዛዥ እጽ በመርፌ የሚሰጠው ወይም የሚወሰደው ማለት ነው። ከአደንዛዥ እጾች ሁሉ እጅግ በጣም የከፋ ወጣቶቻችንን እያፈዘዘ እያደነዘዘ ለብዙ ቀውስ የዳረገ ነው። ለተለያዩ በሽታዎችም ዳርጓቸዋል። ብዙ ወጣቶቻችን ሕይወታቸውን እያጡ ነው። እዚህ ችግር ውስጥ ያሉ ወጣቶችን ባለፉት ሳምንታት አግኝቼ እውነተኛ ታሪካቸውን ነግረውኛል፣ አጫውተውኛል። ያው ለነሱ ሲባል መልካቸውን ለቤተሰቦቻቸውም ሲባል መልካቸውን ፊታቸውን አናሳይም። ነገር ግን ታሪካቸውን እውነተኛ ታሪካቸውን አጫውተውናል ባለፈው ሳምንት በተከታታይ እዚህ ስቱዲዮችን በመምጣት ማለት ነው። የእነኝህን ወጣቶች ታሪክ ነው የማቀርብላችሁ። እንድትከታተሉ በአክብሮት እጋብዛለሁ። አብራችሁን ሆኖ አባቴን እንደዚሁ እንዳጋጣሚ ሳጣው የ12 ዓመቴ ነበረ። ወጥቶ ቀረ በዛው እና ሞዴሌ ነበረ። በጣም ወዶ ሰው ነበረ በጣም በዛ ምክንያት በቃ እሱን ማጣቴ እግዚአብሔርንና ትምህርት ነበር የማውቀው እንደ ማንኛውም እጽ ልጅ ማለት ነው። ያኔ ነው በቃ እግዚአብሔርንም ኮስሽን ማድረግ ጀመርኩ። ሁሉንም ነገር ኮስሽን ማድረግ ጀመርኩኝ እና ደስታን በሌላ መንገድ የማገኝበት ሚኒስ መፈለግ ጀመርኩኝ። አጎቶች ነበሩኝ የሆኑ ራስታ አጎቶች ምናምን፣ እነሱ እንዳላገኛቸው ሁሌ እንትን ይል ነበረ። ግን ያው በቃ እሱ ከሞተ በኋላ ከእነሱ ጋር ተገናኘሁ። ከዛ አልኮል ጀመርኩ። አልኮል፣ ጫትና ዊድ ጀመርኩኝ። እንዳልኩሽ ገና በ14 ዓመቴ በቃ አልኮል ይቆንኩኝ። አልኮል ስፈልግ ያው ጂን ካልሆነ ጃም ብዙ ብ ይገለብጣሉ። ቀኑ ሙሉ ወደ እሱ የምትል ስሜት ትመጣለች። ትጨፍር ያለች ትገቢያለች። እና በቃ ያው እሱን ካላገኙ አልተኛም፣ እንቅልፍም በቃ። ትልቅ ነገር የጎደለ ነበር የሚመስለኝ በሰአቱ። አልኮሊክ ማለት እሱ ነው። ስሜቱ እያደገ የነበረ ሰውነት ስለሆነ እየጎዳው የነበረው። በአስራ ስምንት አመቴ ላይ ጨጓራ ኮላፕስ አደረገ ና በዶክተር ደረጃ ማቆም አለብህ ተባልኩኝ። በቃ ግዴታ አልኮል ከአሁን በኋላ ከጠጣ አንድ አመት አትኖርም። ማቆም ግዴታ ሆነብኝ። ና አቁም ከተባልኩኝ በኋላ ዊድ ወይም ጋንጃ የሚባለውን ነገር ዝም ብዬ ማጨስ ጀመርኩ። በአናት በአናቱ፣ በየሰፈሩ በየሰፈሯል ይሸጣል፣ ሁሉም ቦታ አለ። ቅጠል ነገር ነው ያው ደርቆ ጠቅልሎ የምታጨሹ እና እሱን እንዳልኩሽ በቃ ምንም አላሰማ ሲለኝ ወደ ሽሮፕ ገባው። ዶዙን ትንሽ ከመጠኑ በላይ ስታደርጊው ያጦዝሻል ማለት ነው። እሱን አንድ አመት ከምናምን ተጠቅሜ፣ እሱ ደግሞ ኪድኒ ፌሊየር ያመጣል። ያው ኪድኒ ፌል ያደረግ ሲል እሱንም በዶክተር ተከለከል። ከዛ ወደ ዱቄታ ዱቄቶቹ ገባው፣ ደግሞ ያው በአፍንጫሽ የምትወስጃቸው እሱንም፣ ደግሞ ከመጠን በላይ በአፍንጭ ወስጄ ወስጄ ወስጄ፣ ናስትሮሌ በቃ ከጥቅም ውጭ ሆኖ ደሙን ለማፍሰስ ጀመረ። ጠዋት ስንቀር ደም ይፈሳል በአፍንጭ መውሰድ አቃተኝ። እሱ ነው ወደ መርፌው ገባው። በመርፌ የሚወሰዱ አሉ፣ በጣም ከባድ ሱሶች ለማንም የማልመክረው በቃ ባታዩት፣ ለጠላት የማልመኘው ስቃይ ነው። ስታገኙ ደስታ ነው፣ ስታጩ ሲኦል ነው። በሽተኛ ነው የምትሆኙ። ከአልጋሹ ላመነሳት አትችም ሰው ማዋራት አትችም። ምንም ነገር ማድረግ አትችም። ካላገኘሽ ሱስ ውስጥ ከገባሽ ከመጠን በላይ የሚያስፈራ ሱስ ነው። የምትፈልጊውን ነገር ከማድረግ ወደኋላ ትሚያው። በቃ ውስጥሽ የሚከለክልሽን ያለውን ነገር ያኔ እሱን ነገር ስትወስጂ ምንም ችግር እንደሌለው አድርጎ ይሰማሻል። ሴክስ ማድረግ በተከለከለ ቦታ ሴክስ ማድረግ ኖርማል መስሎ ይታይሻል። እንደዚህ በቃ ኖርማል ያልሆኑ ነገሮች ኖርማል ናቸው ብለሽ እንድታስብ ያው ተጽዕኖ አለ። ከዛ እንዳልኩሽ ያው አራት ኪሎ ዩኒቨርሲቲ እያለሁ ያው ወሲብ ግንኙነት ሳደርግ እጅ ከፍንጅ ተያዝኩኝ ና ሲፈትሹኝ እንደዚህ ድራጎች ና ኮኬንን ምናምን አገኙብኝ ና በቃ ዲስፕሊን ዲስሚሳል ብለው አባረሩኝ በቱ ፖይንት ሰቨን ጂፒኤ ከአራት ኪሎ ዩኒቨርሲቲ ሰው ነገር ተከራይተን ነበር ቤት ወደ ሚካኤል አካባቢ ያው በቃ ለዚሁ ፐርፐስ እንዲመቸን እርስ በርስ ተደጋግፈን ምናምን እንደዚሁ ከቤት ምናምን መጋጨት ብዙ ነገር ከሶ ጋር መግባባት ስለሚያውቀት እዚህ ስትሆኝ ብቸኝነትን ትመርጫለሽ። ከሱም አልፎ እንደ አንቺ አይነት ሰዎች ያለበት ኤሪያ ቢሆን ይመረጣል ብለን ስለምናስብ በራሳችን ቤት ተከራይተን ነበር የምንኖረው ያው ቤስት ፍሬንድ የምለው ቤስት ፍሬንድ የምለው ማለት ነው እንዲሁ ከቤተሰቡ ወጥቶ ተጣልቶ ውጭ እየኖረ ግን ይህንን መድኃኒት እየወሰደ ነበረ ቤት ነበር እና ታው በቃ ከመጠን በላይ ወስዶ እንዲሁ ላይ በቃ ከመጠን በላይ ወስዶ ስጂ ያስተኛሻል ይጥልሻል እንደዛ እየሆነ እየወሰደ ነው ኖ ብለን አይቻልም ብለን ያለውን ጠቅላላው ተቀበል ነው ስንቀበለ ለካ ሱ ከኋላ ኪሱ ደብቋል። ደብቆ ይዞ ሽንት ቤት ነኝ ብሎ፣ ሽንት ቤቱ ከክፍሉ ውጪ ነው። ሽንት ቤቱ ሄዶ ተጠቅሞ ልክ ሲመጣ፣ በሩ ላይ በሩ ያንኳኳ አምባት፣ ሲዝ ላደርግ ነው። ታውቆታል፣ ሲዝ ታደርግ መጀመሪያ ኦቨርዶስ ስታደርጊ አረፋ የምደፍቅ ነገር አለ እንዲ ነው የሚያስብለው። ከዛ ሲዝ ላደርግ ነው አምባት፣ ሲዝ አምባት፣ ሲዝ እያለ ልክ በሩን ስከፍተው፣ ሁለት ደረጃ ወደታች ወድቋል በፊቱ። ሌሊት ስምንት ሰዓት ነው፣ እና ኦሬዲ ደም ወደ ውጭም ወደ ውስጥ ንፈሶ ሲዝ እያደረገ ነው ያለው። በዛ ማን የሚረዳ ነው የለም። እና ከዚህ በፊት እንደዚህ ሀፕን አድርጎ ያውቃል፣ ሲዝ አድርጎ ተነስቶ ያውቃል። እንደ ሌላው ቀን ይነሳል ብለን ቁጭ አድርገን ጠበቅ ነው። ጠበቅ ነው ከሆነ ሰዓት በኋላ እንዲህ ስንነካው ቀዝቅዟል። በቃ ወዲያው ቤተሰቦቹ ጋ ደወልን። ያው ፖሊሶች ምናምን ምናምን ሁሉም መጡ። ተመረመረው ኦቨርዶዝ መሆኑን እኛ ምንም እንዳላረገን ምናምን አወቁ። ያው ቤተሰብ እንግዲህ ሬሳውን ይዞ ሄደ። ያው ሞተ ማለት ነው እንደ ቀልድ ያን አለም ትንሽ ጨለመችብኝ እንዲህ እንዲህ እያለ ሁለት ቤስት ፍሬንዶቼን አጥቻለሁ በዚህ ነገር በጣም ወዳቸው በጣም በጣም እኔ የማየውን ስቃይ ማንም ሰው እንዳይው አልፈልግም እየተደበኩኝ ነበር ማደርገውም ሳደርገው ሰው ፊት አላደርገውም ያው የሚያደርግ ሰው ካለ አዎ አብሬ አደርጋለሁ ግን የማያደርግን ሰው ያን ነገር ውስጥ መክተት ማለት ህይወቱ መውሰድ እንደማለት ስለሚቆጥሩ ስለነበረ አይመቸኝም። ፋይናንሻሊ ዲስኦርደር ያለባቸው ሰዎች የሚገዛበት ከሌለው ሰው ይከትብና እሱ ሲገዛ ከእሱ ይካፈላል ማለት ነው። እንደዚ አይነት ሰዎች አሉ። እኔ ግን ከነዛ ሰዎች የሚመደብ አይነት ሰው አይደለሁም። እንደ ትልቅ ወንጀል ስለማየው አልሰርቅም። ከቤቴ ነው እንደውም ትንሽ የሰረኩት ያው ከራሴ እንጂ ከሰው ሰርቄ አላውቅም። መስረቅ ምናምን ያው ያስደርግሻል። እሱ ሱሱ መስረቅም አይደለም፣ ሰውም ሊያስገድልሽ የሚችል አይነት ሱስ ነው። ሰው ልትገይ ላ ትችላለሽ። ይኸው እንደምታዩ ቀደም ስሬ ማለቀ መውሰድ የማልችልበት አይነት ደረጃ ላይ እየደረስኩ ይመጣው ምናምን ይህ ታቱ አሁን ይታየኛል፣ ያኔ የተነቀሰ ነው። ያኔ እጅ ለመሸፈን ብዬ ያደረግኩት የምትወጋውን ለመሸፈን። ይኸዋ እነዚህ የሚታዩት ጠባሶች ጠቅላላ እነዚህ የተደበደቡ ናቸው። አሁን እነዚያ አይሰሩም አይሰሩም ማለት ቀደም በስነ ስርዓት አያመጡማ ደም ለመውሰድ ስትፈልጊ በደንብ ትናይሉም ላይ ቆስሎዋል ፍራክቸር አድርገዋል ደም ስር ብዙ ጊዜ ሲደበደብ እንደዛ ይሆናል ያልተወጋ ቦታ እየፈለግክ ነው የምትወጋው እና ያረሽ እዛው ላይ ሲሆን አይሆንም ስለዚህ ኦልሬዲ እኔ ሁሉንም ጨርሻለሁ ምናምን በቃ ደግሞ ምሳሌ ለልጅ ሆን ፈለጉ ልጅ ወለድክ መሀል ላይ ሱስ ውስጥ ሆነ ልጅ ሰጠኝ እግዚአብሔር ለሱ ለመኖር ስል አጋጣሚ ነው። በዛ ስህተት ውስጥ ነው የተፈጠረው። በዛ ስህተት ውስጥ እንደዛ ሆነ። ከዛ በቃ ምን ጓደኛ ነበረ የፍቅር ጓደኛ ወይስ ዝም ብሎ? የፍቅር ጓደኛ አሁንም አለችኝ። በቃ ከሷ ጋር ብቻ እንደዚሁ ነው። በቃ አንድ ቀን በቃ ይሄ ነገር ለምን ቢበቃ ይሻለን ብለን በቃ ቀንሰን ያው አሁንም አልቆ ነው አሁንም ድረስ ግን እንደ እንደድሮ አይደለም ብዙ ሪሃብሊቴሽን ሴንተሮች ብዙ ቦታ ሄጄ ጸበል ምንም ምንም ሞክሬ የራሴ ቁርጥነትና የራሴ ውሳኔ ይሄ ነገር እንደውስን ረድቶኛል። ትንሽ የሚጎትትሽ ነገር አለ። ያው እሷ ነገር ነች። በቃ አሁን እሷ ነው እየተደባደብኩኝ ያለሁት። እሷን ነገር ደግሞ በቅርብ አሸንፋታለሁ ብዬ እገምታለሁ። ከኦሳድ ኦርጋናይዜሽን ጋርም አብሬ ሆኜ እየሰራው ነው። ለእንደኛ አይነት ሰዎች ሪሃብሊቴሽን ሴንተር፣ ሜቶዶን ትሪትመንት ምናምን እንደዚህ የእውነት መድኃኒት ወይም ኪውር የሚሆኑትን መንገዶች ለማምጣት እያሰብን አዌርነሱን እየፈጠርን ምናምን እገኛለን። ማህበረሰቡ አሉ የማለቱ ነገር በጣም ትልቅ ተጽዕኖ አለው። የእነሱ ፊት አለመንሳት በስነስርአት እንትን የሚሉሽ ነገር ምናምን እና ብዙ አይነት መንገዶችን እያመቻቹልን ነው። መቼ እንዲህ ቢዚ በመሆናችንም እራሱ ሱሱ እንዳናስብ ይረዳናል። ስራ ከነሱ ጋር እየሰራን ምናምን እንገኛለን።